ዛሬ ተገናኘ ይሄ ተግባር በዞናችን በከፍተኛ ደረጃ የተጎዳ ተግባር ነው፣ የተጎዳ ሴክተር ነው። የጉዳቱን ሁለንተናዊ ገጽታ ለማንሳት ተማሪዎች እየተማሩ አልነበሩ ባለፉት አራትና አምስት ዓመታት አለፍ ብሎም የፖለቲካ ኮንስፓይረሲ ተሰርቶበት ትውልድ እንዲቀርጸው መምህር በከፍተኛ ደረጃ በዚህኛው ጎራ እንዲቀላቀልና እንዲጎዳ ተደርጓል። በየትኛው የስርዓታት ለውጥ ያላየንን በደንብ መምህራን፣ ርዕሰ መምህራን እና ሱፐርቫይዘሮች እያስተናገዱ ነው ያለው። አጠቃላይ ዘርፉን በተመለከተ ከኮሮና ጀምሮ በሰሜኑ ጦርነት፣ አሁን ባለው የውስጥ ግጭታችን ከፍተኛ የሆነ ጉዳት ያስተናገደ ተቋም ነው። ተቋሙ እንዲህ ሆነን የት ልንደርስ እንችላለን የሚለውን ካሰብን፣ ያው በተደጋጋሚ እንደምንናገረው የትውልድ ጋፕ የሚያመጣ እና ተቋሙን የሚጎዳ እንደሆነ ብዙ ሰው ያምንበታል። እንዳለመታደል ሆኖ ብቻ ነው ይሄን የምንነጋገረው እዚህ ቤት ውስጥ ትምህርት ከማንኛውም ፖለቲካ ነፃ ሆኖ ተማሪዎች መስከረም ሲጠባ ወደ ትምህርት ቤት ደብተራቸውን ይዘው እውቀት የሚቀስሙበት መምህራኖች የናፈኳቸውን ፈቃዶቸው ተማሪዎች የሚያገኙበትና ያላቸውን እውቀት ማህበራዊ፣ ኢኮኖሚያዊ አጠቃላይ ያላቸውን ነገር የሚያካፍሉበት ጊዜ ነበር። እንዲህ አይነት ጊዜ እንገመግም ያደረገን ነባራዊ ሁኔታ በደንብ ተጠቅጣላችሁ ለመነጋገር ነገር የሚባልና የሚያነቃቃ ካለፉት አመታቶች ትንሽ የተሻለ የሚባል በቃት ሄደ ትምህርት ቤቶችን አስከፍተን ስገባ ጀምረ ስራ ጀምረናል። በተሟላ መንገድ ስራ ውስጥ ግን መግባት አለብን። ከሾ ወተን የችግሩ ጥልቀት ተገንዝበን ትምህርት የደረሰበትን ጉዳት ለማከም የሚያስችል ስራ ውስጥ መግባት መቻል አለብን ብለን እዚህ የከተማ አስተዳደር ቀበሌዎችም የገጠር ወረዳ ቀበሌዎችም በተቻለ መንገድ አመራሮችም እንዲገቡ አድርገናል። በቃ እንኳን ላይ ሳተሽን ሰተኑ ትኩረት ሰጥተንም ችግሩን መሻገር አልቻለም። ከገጠመው ችግር ያነሰ የችግር መርፌ ነው እያመጣ ያለው ስለዚህ ትምህርትም ወደ አዲስ ማንቃት አለብን ብለን ነው ይሄን ንቅናቄ መድረክ እየከፈትን ዛሬ ማለት ነገር ይሁን በደንብ ከዘበዘቡ የትም ዓለም የማይደረግ በአለም አቀፍ ደረጃ ሪከርድ የተደረገው የተመዘገቡ አሸባሪ ድርጅቶች እንኳን ትምህርትና ትምህርት ተቋምን አይነኩም። ኢንክሉዲንግ ቦኮ ሃራም ጨምሮ ማለት

ትምህርትም ቅድመ ዝግጅት ምዕራፍ ላይ ነው። ሰማኒያ ፐርሰንቱ ስራ መንሳሩ እዚህ አካባቢ ላይ የጎዳደሉን ነገሮች በደንብ ተገንዝበን በቃ በቻሉ መጠን እኛ በቻሉ አቅብን መውክር ይሄን ተግባር ያነሳልናል ያሉን ሰው ጨምረን የትምህርትን ስራ እናቃና ብለን ነው ዛሬ በርከት ያለ በጀት ይዘንበት በርከት ያለ ጊዜ ወስደን መነጋገር ብንችል ትንሽ አገር አካሉን የምናሰፋው እና የቅድመ ዝግጅት ትምህርታችን ብንገመግም እና ሁሉም ትምህርት ቤቶች ክፍት ሆኖ ነፃ ሆኖ እንዴት ትምህርት ማስጀመር እንችላለን? የሚለው ለመነጋገር ብቻ ነጠራ ናቸው መድረጎ ከፈተሙና በሰራ አመሰግናለሁ።